ያው ረጅም ጊዜ ታስር ይዛ የቆየችበት ጊዜ ትንሽ አንዳንድ እጄ መንቀሳቀስ ምናምን አቅቶ ነበረ። አይነች አሁን እናቴ ሆናለች ደግሞ ተረኛ እኔን እየተንከባከበችኝ ያለችው ግን በቃ ሀሳቡ ሁሌ እናቴ እነርሷንም እኔ ጋር እንድትቀመጥ ትፈልጋለች። ብቻዬን ጥላ መውጣት አትፈልግም። እኔ ደግሞ እናቴ አንድ ነገር ትሆናለች ተከቴ ይላታለሁ። ምክንያቱም አሁን ትንሽ ነው እናቴ የሚያገገመችው ገብቶ ካል አሁንም ወጥታ ሙሉ አይምሯን ይዛ የምትመለሰው እነዛ ሰዎች ስላሉ ነው። የአንተ ጓደኞች ናቸው የተመላለሱ፣ ስለሚያዩን ነው ሆኖ። በቃ እኔ ድጋሚ እንደተፈጠርኩ ነው የተሰማኝ። እውነት እንደ ይህ ሁሉ ስቀ የሁሉ መከራ እኔ ምን ፈጣሪ ምን አድርጌው ነው ብዬ በራሴ በቃ እስካማረ ድረስ አንድ እናቴ ነች። ከዛ እሷን ሄዳ አስፈታ አሉኝ። ሄጄ እንደዚህ እንደዚህ ነው ብዬ ለመርማሪው ሄጄ በአክፍታልኝ በቃ እኔ በቃ ለራሴ ለኑሮ አጋሬ ነች ብዬ በቃ የማይሆን ነገር ነግሬው ለመርማሪ እንዲፈታ በቃ እንድትፈታ ብዬ እናትህን እንገልሃለን እንገልብሃለን ሄደህ እሷን ካላስፈታሃት ብለው የእሷ አጋሮች አስፈራርተው ነው ማለት ነው ሄደህ እሷን ያስፈታሃት አዎ የሚፈልጉትን አደረግኩ እኮ አስፈታህ አሉኝ አስፈታው እንደገና ወስዶ እዛው ቤት ጨመሩኝ ምግብ የለ ውሃ ብቻ ነው የሚሰጡኝ አስሮ ሲያሰቃዩኝ የተለያዩ ሰዎች ያመጣሉ ሴትዮዋ በጣም በጣም ጨካኝ ነች መጎዳት የለበትም ማንም ሰው ግን መጎዳት የለበትም አንተ ሰላም እንዴ አጥፋ ያልኩ እኮ ነው ማለት እንዳትጎዳ ነው ረዚ ማንንም ሰው ዝበጎዳት የለበትም። የምትፈልጊውን ነገር እናደርጋለ ምት ከሆነ ግን የእኔ ሰዎች በምን አይነት መልኩ እንደሚንከባከቡሽ ያውቁበታል። ስለዚህ አ ምን አይነት ሰዎች ሰው ገለን ነው እኛ? የትኛውን ሰው አሰቃይተን ነው እንደ አንቺ አይነት ሰዎች ግን በዚች ምድር ላይ ተጨማሪ ጉዳት፣ ጥፋት እንዳያደርሱ መከራከሩ የምትፈልጊው ብዬ ስላት ሄደ። ባስቸኳይ እንደዚህ እንደዚህ ብለ ሄደ። እሷን ባታስፈታት እናትህ ምኛጅ ነች። እናትህን ምንገለታል። አንተን ቢሆት አትተርፍም። እሷ እንደሆነ ህግ ነው ህግ ቀቱ ያስ አንተ ምን አገባ። ይመለከታል። እንዴት ይመለከታል? የሚጸጸት አይምሮ እንኳን የላቸው። ምን አይነት ፍጥሮች ናቸው? ከምን አይነት ማህበረሰብ ጋር ነው የሆነው? ምን አገባክ? ይመለከታል። እናትዬው አልፈልግሽም ከልጄ ጋር እንዳትሆኝ ብቻ ነው ያለችው። ሞት ይገባት ነበር ነው የምትይው? ሞት ይገባት። እሷ ትበቃኛለች። ለመደሰቱም፣ ለማዘኑም፣ ለማልቀሱም፣ ለመከፋቱም እሷ ትበቃኛለች። በቃ እሷ ለኔ በቃ ነች። እኔ ሁሉን ችዬ ይኖራለሁ። ለሱ ስልማልችለው ነገር ቤት ሰላም ሲሆን ነው አይምሮን ውስጥ ሆኖ ወደ ቤት የምትመለሰው እዛ ጋ እናቴ ታማ የሚያገላብጣት ለምን ለ በቃ ምንድነው ጣም ተጫነት ላይ ከባድ ጉዳት ደረሰባቸው። ከባድ አደጋ ደረሰባቸው። ከባድ አደጋ ደረሰባት። ኮማ ውስጥ ረጅም ጊዜ ነው የቆየችው። ማዘር ያው ልጆት አይደል እንደ ማለት በእንደዚህ አይነት ጊዜ ካልተንከባከብሁት በእንደዚህ ጊዜ አብሮት አለው ካላለ ምን ልጅ ሆነ በዚህ ማ እሱ ምንም እንትን እንዳይሉ እና ማናችንም ብሎን የምናደርገው ነገር ነው። የተወሰነ ማዘር ናሟቸዋል ብለውኝ እኔ በስራ ምክንያት ስላልተመቻቸልኝ እያገኘሁት አልነበረም። እናቴ ደስተኛ ለማድረግ ነው እኔ እየኖርኩ ያለሁትኝ። በዛ የተነሳ ልጅቷንም በ ያለ እናቴ ፍቃድ ምንም ነገር ማድረግ አልችልም ብዬ ነገርያት። ትንሽ ተራርቀን ነበር። ያው በሰው እጅ ስትወድቅ፣ በጊዜ ልጅ ስትያዝ ሁሉም እኮ ይከፋል። ሁሉ ደግሞ አይነገርም። ሁሉ አይወራም። እኔ እኮ የኔ ልጅ ትልቅ ሰው እኮ ነው። ከዛ ላስተዋውቅሽ ምናም ብዬ አምጥቼ ካስተዋውቅ በኋላ እናት ያሉ ድርቻት ሁሌ አስተያየት ትሰጣለች ስለሷ። አምሽቼ ቆይቼ ስመጣ ከሰች ልጅ ጋር ነው። ስሟን እንኳን አጠራም። ምን ሆነሻል? የወደፊት እኮ ሚስቴ የምትሆን ነች። በጣም መልካም ሴት ነች። እኔ በሕይወት እያለ እች ልጅ አታገባም። ለአንተ አትሆን። በፊት ላይ ሙሉ ነበር። ከሕክምናው በኋላ ግን ከዚህ ከወገቤ በታች

የኔ ሰዎች በምን አይነት መልኩ እንደሚንከባከቡ ያውቁበታል። ስለዚህ ቻለዋት ነው። አንተ ጀም ፈጣኝና እንዴት እንደምንከባከባቸው አሳያለሁ። ምን አይነት ቆሻሻ ሰዎች ናቸው? እኛ የቱ ጋር እኛ የትኛውን ሰው ገለን ነው? እኛ የትኛውን ሰው አሰቃይተን ነው? እንዳንቺ አይነት ሰዎች ግን በዚች ምድር ላይ ተጨማሪ ጉዳት ጥፋት እንዳያደርሱ ልንደርስላቸው የሚገቡ ሰዎች ካሉ ምናልባት የምትነግረን ሰዎች ካሉ

አንተ ምን አገባ? ይመለከታል። እንዴት ይመለከታል? የሚሰሰትይምኖ እንኳን የላችሁ። ምን አይነት ፍጥሮች ናቸው? ብአረበትፍታ ከምን አይነት ማህበረሰብ ጋር ነው? የሆነ ምን አገባ እኮ ይመለከታል። እናትየው አልፈልግሽም፣ ከልጄ ጋር እንዳትሆኝ ሰላም የተከበራችሁ የጋዜጠኛ ዩቱ ቤተሰቦች እንዴት ናችሁ እኛ አለን በጤና ነገሮች ትንሽ እየተወሳሰቡ ሚስት ምን ያህል ጉዳቶችን እንዳደረሰች ነገሮችን እንዳበላሸች ብሎም ደግሞ የእሷ ተባባሪ የነበረች ከእሷ የባሰ እጅግ በጣም አረመኔ በጣም ነገሮች ላይ ከእሷ የባሰች ጨካኝ የሆነች ሴት ነበረች ጌዲዮኑን ምን ያህል እንዳሰቃየችው አይታችኋል ነገሮች በጣም ከጠበቅነው በላይ ማለትም በአንድ የቅርብ ሰው ነው በሚባል ነገ ህይወቴ ነው ትዳሬ ነው ወይም አብሮ ከኖረ ሰው የማይጠበቁ ብዙ አይነት ድርጊቶችን አድርጋበታለች። እውነቱን ለመናገር ከሆነ ይሄ ነገሩ ካለፈም በኋላ ራሱ ትንሽ አእምሮ ላይ የሚፈጥረው የራሱ የሆነ በጣም ትልቅ የስነልቦና ጉዳት ይኖረዋል እና እየተመላለስን ጌዲዮንን በምን አይነት ሁኔታ እንዳለ ቼክ እያደረግ ነው እንገኛለን። እውነቱን ለመናገር ከሆነ እሱም አሁን በተረጋጋ ስሜት ውስጥ ይመስለኛል። ካሜራዎችም የተለያዩ ጥበቃዎችም አድርገናል። ያው ያቺ ጉዳት የምታደርስበት የሆነችው ሴትም በቁጥጥር ስር ውላ እሷም በህግ ከሌላ ስር ትገኛለች። በህግ ጥላ ስር ሚስትየውም ከዚህ በኋላ ላትደርስበት የሚገባት ቦታ ወይም ተገቢውን ቅጣት እያገኘች ይገኛልና፣ ግን ከዚህ ባሻገር እስ ጌዲዮን ሁኔታ እንዴት ሆነ ብላችሁ እናንተ የሚያሳስባችሁ፣ እኛም ያለንበት ሁኔታ ድንገት ነው ነው ካሜራ ያበራንላችሁ እዚህ ሀሳቡ የመጣልን እንጂ ተመላልሰን እየጠየቅ ነው። ነገሮች እንዴት እየቀጠሉ እየሆኑ ነው እሱ ጋር ህይወት እንዴትና ምን ምን እያሰበ ነው የሚለውን ነገር ደግሞ እናንተም ርፍ እንድትሉ በተወሰነ መልኩ ልናጫውተው ነው። ሆኖ ዛሬ የተገኘ ነው ጌዲዮን ቤት ውስጥ እንገኛለን ዛሬ። እስኪ ጌዲዮን እንደት ነህ? ሰላም ነህ? ደህና ነኝ። እስኪ ያሁሉ ትንሽ ነገሮች በጣም በሕይወትህ የተፈጠሩ ተደራራቢ ችግሮች በእናትህ ላይ ሲፈጸም ከነበረው ነገር አጋገምኩ ስትል አንተም ታግተህ በጣም ከባባዱ የሆነ ሁኔታ ውስጥ ገብተህ ነበር እና እነዛ ነገሮች እስኪ ካለፉ በኋላ አሁን ያለው ሕይወትህስ ወደፊትስ ምን እያሰብክ ነው? ነገሮችስ እንዴት እየሆኑ ነው? ማዘርስ እንዴት ናት? ማዘር እግዚአብሔር ይመስገን፣ ማዘር ደህና ነች። አሁን ወጣ ብላ ነው እንጂ ዕቃ አንዳንድ ነገር ልግዛ ብላኝ ወጥታ ነው። ትመጣለች ትመጣለች ግን በመጀመሪያ ደረጃ እናንተን ሳላመሰግን አላልፍም። እውነቴን ነው፣ መለሁ ነው። በቃ እኔ ድጋሜ እንደተፈጠርኩ ነው የተሰማኝ። እውነት እንደ ይህ ሁሉ ስቃ የሁሉ መከራ እኔ ምን ፈጣሪ ምን አድርጌው ነው ብዬ በራሴ በቃ እስካማረ ድረስ እኔ እንዴ የሴት በደል ይህን ያክል እንደ ሴት ሆና እንደ አንተ የምታደርጉ ነገር እኮ ስላላየ ነው። በጣም እንደው አሁን እግዚአብሔር የተመሰገነ ይሁን። አሁን ይኸው በሙሉ ጤንነት ላይ ነኝ። ያው አንዳንድ ሕክምናዎችን አድርጌ ያለው ትንሽ አንዳንድ ያው ረጅም ጊዜ ታስሬዛ የቆየሁበት ጊዜ ትንሽ አንዳንድ እጄ መንቀሳቀስ ምናምን አቅቶኝ ነበረ ነበረው ነበረ ነበረ። ቅጥቅጣለሁ እንደዚህ እንዴ ሲመቱ እኮ የሚመቱ በጣም የራጅቶች ይህን ምናምን እያየው ነበር። እና በጣም ከባድ ሁኔታ ውስጥ ነበር የነበርከው መጀመሪያ ዛት አግታ የገባንበት ጊዜ ላይ። እና እስኪ አሁንስ የጤና ሁኔታ እንዴት ነው? አሁን እግዚአብሔር ይመስገን አሁን ትንሽ ይሻለኛል። እንግዲህ ያው ትንሽም ሀሳቢ ሁሉ ተሰንትን ብሎ ነበረ። በቃ ተበታትኖ ቢ ነበር። ምክንያቱም አሁን የድሮ ማንነቴን ለማምጣት ያው ትንሽ ያስፈልገኛል፣ አንዳንድ ነገሮች ያው ወደ ራሴ እስክመለስ ድረስ ይከብዳል ብቻ። በአጠቃላይ የነበርኩበት ነገር በጣም ከባድ ከባድ። እንዴት ብዬ ልንገርህ? በጣም መጥፎ ሁኔታ ላይ ነበር የነበርኩት። ግን ያው እግዚአብሔር ይመስገን፣ እናቴም ከጎኔ ነች ያው አሁን እናቴ ይሆናለች ደግሞ ተረኛ እኔን እየተንከባከበችኝ ያለችው። የእናትህ የጤና ሁኔታ እንዴት ነው? ነው ያለችበት ነገር እሳቸውስ፣ ደግሞ ሌሊት ላይ በጣም አንዳንዴ እየደወሉ አሁኑ እውነት ነው ተይዘዋል? እውነት ነው ተመልሰው አይመጡም? ሌሊት ላይ እየባነንኩ ነው። ጌዲም ደግሞ ደህና አይመስለኝም ማለቴ ደህንነቱ ላይ በጣም እፈራለሁ ምናም እያሉኝ ነበር። እና እስኪ እንዴት ነው ነው አሁን እስ የእናትህ ሁኔታ አሁን እናትህ ያሉበት የስነልቦናም የአካልም ሁኔታቸው እንዴት ነው? እኔ የሚገርም ነገር አሁን ስራ እስክመለስ ነው አሁን የጓጓሁት። ማለት ስራ ወጥቼ መስራት አለብኝ፣ ገብቷል። አንዳንድ ነገሮችን ያው እናንተ ናችሁ እየደገፋችሁን ያለ፣ በብዙ ነገር እየተባበራችሁን ነው። ካሜራ ሰቅላችሁ ቤት፣ አንዳንድ ሰውም ደህንነት መተው እኛን ሁኔታችንን እየተመለከቱ የሚሄዱ ሰዎች አሉ፣ የእናንተ ሰዎች። እሱ እሱ አለ፣ ግን ያው እሱንም ነገር እናታችን ትመለከታለች። ያው በቃ አሁንም ወታ ሙሉ አይምሯን ይዛ የምትመለሰው እነዛ ሰዎች ስላሉ ነው። የአንተ ጓደኞች ናቸው የተመላለሱ ስለሚያዩን ነው። ግን አሁን ወደ ስራም እንኳን ስሄድ በቃ የስራው ነገር ሳነሳውን በጣም ነው የሚከፋት። ምክንያቱም በቃ ወጥቼ እንደ አሁኑ ምቀር ነው የሚመስላት። አሁንም አምናኝ ጥላኝ ብቻዬን እንኳን ልትሄድ በጣም በቃ የሚገርም ነገር ለጎረቤት ነግረህ አስተያዣችሁት መጣው እንደ ልጅ በቃ ድጋሚ እንደ ልጅ ጠበጣትሟል የእናቴ አይምሮ በቃ እኔ እንዴት ብዬ ልንገር። ምክንያቱም የልጅቷን ጭካኔ መጀመሪያዋን ጭካኔ ልጅቷን በአይኗ ስትመለከት ስለነበረ አደርጓሉ ያለችን ድርጊት ከመፈጸሙ ወደኋላ አትልም። ከዚህም በፊት እናቴ እንዲህ ነው እንዲ ነው ብላ ያልነገረችኝ ሁለቱንም፣ አንቺንም እሱንም ገላለሁ ብላ እንዲ ቃል ገብታለች ገብተዋል። ይሄ ነገር ስላለ በቃ እንዴት ብዬ ልንገር እና እናቴ በጣም በጣም ጭንቅላይ ነች። እኔ እንዴት የእናቴ የጤና ሁኔታ እውነቴን ነው ምነግር አትነግራቸውም። ጥበቃዎች እንዳሉ ውጭ ላይ እና ደግሞ ካሜራም ተተክሎ እንዳለና ምንም አይነት ነገር ሊፈጠር ቢችል በተደጋጋሚ ያው ከእናተ ጋር በአካልም እየተገናኘን ነገር እያስረዳቸው ተመልካቾች ስለማያውቁት ነገሮችን ግልጽ እንዲሆኑ ብዬ እንትን ስላልኩ ነውና በተደጋጋሚ በተደጋጋሚ ከእናተ ጋር እየተገናኘን ያው ጭንቀታቸው ይገባኛል። በጣም ፍርሃት ላይ ነው ያሉት ምክንያቱም በጣም እሷቸውንም ስታሰቃያቸው ነበር። አንተንም አግታ ወስዳ በዚህ አይነት ሁኔታ መለሰህ መታሃልና፣ በጣም ፍርሃት ጭንቀታቸው ሀሳባቸው በጠቅላላ አንተም በሰዓቱ ከቤት እንዳትርቅ አስጠንቅቄ ነበር። ከቤት አካባቢ እንዳትሄድ ስራ ብለህ እንዳትሄድ ምናልባት አላስፈላጊ የራሷ የሆኑ ሴትዮዋ ሰዎች ካሏት እሷን ነው መቆጣጠር ምንችለው። እኛ የምናውቃቸው ሰዎች በዙሪዎች፣ ምናልባት ያልደረስንባቸው ሰዎች ካሉ አንተ ላይ ጉዳት ሊፈጽሙ ይችላሉ ብዬ ነበር። ያው አንተ ተነስተህ ግን ምንም ሳታናግረኝ ሳታስፈቅደኝ ጥለህ ወደ ስራ ሄደሃል። እሱም ደግሞ እንትን አላለህ። ትንሽ ያልገቡኝ ነገሮች ምንድን ናቸው እስኪ፣ እናትህ በሰዓቱ በዛ አይነት የጤና ሁኔታ እያሉ አንተ ተነስተህ ለእሷ አዝነህ ረህራሄ ሐዘን ምናምን ነገር ተሰምቶ ሄደህ እንዳስፈታሃት የተወሰኑ ጭምጭምታዎችን በተወሰነ መልኩ ሰምተናልና። አረ እኔ ለእሷ አላዝንም፣ እናቴን ካደረገችው ነገር አንጻር። እንዴ፣ የዛን አንተም አንተ ኮን ያስጣልከኝ የዛኔ እሷን ገድዬ እናቴም ሰላም ብትኖር ይሻል ነበር። እንዴ እዛ እኮ ይዞኝ አግተውኝ እኮ ነው፣ ስዕለት ሆዴ ላይ ሆዴ ላይ እንደዚህ ሆዴ ላይ ያስደግፈው ነው። መኪና ውስጥ ወርውሮ ከተውኝ ይዞኝ ሄዱት። እስኪ ታዲያ እናትህን ያ ሁሉ ነገር ከፈጸምክባት በኋላ ከፈጸመችበት በኋላ ምናልባት እኔ ነገሩን አውቃለሁ፣ ተመልካቾች ግን እንዲያውቁ ነው ነው አሁን በተወሰነ ጊዜ በደረስንበት ማለት ስናጠያቅ ወይም ደግሞ በምርመራ ሁኔታችን ላይ ያወቅነው ግልጽ እንድታደረግላቸው ለተመልካቾች ያህል ነው። እናትህን እንደዛ ካደረገች በኋላ አንተ ሂደህ በዋስ አስፈትታህታልና። አስገድደውኝ አስገድደውኝ እናትህን እንገላታለን እኔን አንድ ቀን ሙሉ አሰቃዩኝ። ከዛ እናትህ እንደዚህ ነች፣ እናት በእኛ እጅ ላይ ነው ያለችው እናትህ እንገላታለን ሲሉኝ፣ አንድ እናቴ ነች። ከዛ እሷን ሄደህ አስፈታ አሉኝ። ሄጄ እንደዚህ እንደዚህ ነው ብዬ ለመርማሪ ሄጄ በአክፍታልኝ። በቃ እኔ በቃ ለራሴ ለኑሮዬ አጋሬ ነች ብዬ በቃ እማይሆን ነገር ነግሬው ለመርማሪ እንዲፈታ በቃ እንድትፈታ ብዬ ራሴ ራሴ ዋስት ሆናለች ልጅ ልትለቀቅ አዎ፣ ራሴ ዋስት ሆናለሁ ሚስቴ ነች ብዬ ነው ሄጄ ፈርሜ እንድትወጣ ያደረግኳት እያልከኝ ያለኸው አንተ ለቀድሞ ባለቤትህ እናትህን ላሰቃየችው ሴት አዝነህ ሳይሆን፣ አይደለም ማስገድደውኝ። አዎ ከፍተኛ የድብደባ ጩቤ፣ ማስፈራራቶችን አድርገው ብሎም ደግሞ እናትህን እንገልባሃለን ሄደህ እሷን ካላስፈታት ብለው የእሷ አጋሮች አስፈራርተው ነው ማለት ነው። ሄደህ እሷን ያስፈታት? አዎ ካስፈታት በኋላ ደግሞ እሷንም አንተንም አለቀቁህም። ጭራሽ ደግሞ እናትህንም ሊገሉ መጡ ነው እንዴ? ወይ እንዴት አድርገው እናንተ ባደረሱልኝ እኮ አይለቁኝም። መቼ እንደሚለቁኝም አላቅ። በቃ የሚፈልጉትን አደረግኩ እኮ። አስፈታ አሉኝ አስፈታው። እንደገና ወስዶ እዛ ቤት ጨመሩኝ። ምግቤን ለውሃ ብቻ ነው የሚሰጡኝ። አስሮ ሲያሰቃዩኝ የተለያዩ ሰዎች ያመጣሉ። ሴትዮዋ በጣም በጣም ጨካኝ ነች። ለሰው ልጅ አትራራም። ብዙ ሰዎች ነው ስታመላልስ የነበረው። ከጀርባዋ ሌሎችም ሰዎች ይኖራሉ። እያልከኝ አለኸው። እሷ እስር ቤት ሆና ለእሷ ስራ የሚሰሩላት ብዙ ሰዎች። ኦኬ። ማነው ነው እነሱን ሰዎች የሚቆጣጠረው? ሴት እቺ በቀደም አንተን አግታህ ያገኘናት ሴት ናት። እሷ አው እሷ እንደዚህ አርጉ እንዲህ አምጡ ከሌን ስትላቸው ብቻ ያው አጠገቤ፣ ከውጭ ወጥቶ ነው በስልክ ነው የምታወራው። ስታዛቸው ሰማለሁ። እሷ እንዳዘዝቻቸው ወዲያው ሰው ይዘው ነው ከተፍ የሚሉት። ከዚያ ያን ሰው በቃ ንብረቱን ለመውሰድ እዚህ ጋር ካልፈረምክ እያሉ የሚያሰቃዩት ስቃይ ልነግር አልችልም። ካልፈረም አይለቁም። ስለዚህ የተለያየ ሰነዶችን የተለያዩ ሰዎችን እያመጡ አዎ፣ አዎ ብዙ ሰው የሚያደርጉት ነገር እንደው እውነቴን ነው የምልህ። እኔ ራሴን እስክጠላ እዛ ተቀምጬ ሞቴን ነው የተመኘሁት። በጣም ከባድ ከባድ ስቃይ ነው የሚያደርሱት የሰው ልጆች ላይ። ስለዚህ አንተ የታሰርክበት ቀን ላይ አንተ ብቻ አልነበርም የነበርከው። የተለያዩ ሰዎች የተለያዩ ሰዎች ይመጣሉ ይመጣሉ። ይህ ሁሉን ነገር የምታስተዳድረው እንትን ምትለው በጠቅላላ የአንተ ባለቤት ናት ማለት ነው። እዛው ነገሮችን ስታስተዳድር የነበረው ስትታሰር፣ ደግሞ እችኛዋ ቀኝ እጇ ነች። በቃ ያቺ አርጊ የምትላትን ታረጋለች። አሁን ያቺ የታሰረች ጊዜ እንግዲህ እሷ ነች መታ፣ ከእሷ ጋ ነው። በእሷን ለእሷ መልእክት ይደርሳታል። መታ እንዲህ እንዲህ ብላኛለች፣ በአስቸኳይ እንዲያስፈታኝ ፈልጋሉ ብላለች። እነሱ መቶ እኔን እናትህን እንደዚህ ነው እንገላታለን፣ እናት በእኛ እጅ ስር ነው ያለችው። እንደዚህ እንደዚህ ያሉኝ፣ በቃ ሂጅ ምንም ያለኝ አማራጭ ልናት ይስል እሷን ማስለቀቅ ነበረብኝ። እሷን አስለቀቅኩኝ። ካስለቀቅኩም በኋላ እኔ ሊለቁኝ አልቻሉም። በቃ እውነቱን ለመናገር ከሆነ ያው ሳት ሰማት ቀረም ብዬ አስባለሁ። ከመጣ በኋላ አንተን እሷን እንዳስፈታሃት እዚህ ሌላ ሰው ይዛ መጣ እናትህ ልታስገድል የግድያ ሙከራ ነበር ስታደርግባቸው የነበሩ ሰምቻለሁ። ሰምቻለሁ ከመጣ በኋላ ማለት ነው። እና እንደዚህ አይነት ነገሮችን ከዚህ በኋላ ምንም አይነት ነገር ቢፈጠር በቅርበት እኔ እናንተ ማውራት መቻል ይኖርብናል። አጋጣሚዎችን፣ ሁኔታዎችን፣ ክስተቶችን በቅርብ ርቀት እኔ እናንተ መረጃ ካልተለዋወጥን በመሃል በሚፈጠሩ ክፍተቶች ከፍተኛ አንተም ቤተሰብ ላይ ጉዳት ሊደርስ ይችላል። እስኪ አንድ ደግሞ ተመልካቾች ላይ ሌላ ጥያቄ ሊሆን ይችላል፣ ወይም ደግሞ እንዲያቁት የምፈልገው ነገር ምንድን ነው? እስኪ እንዴት ነው ከእዚህ ተነስተህ ወደ ስራ ቦታ እንደሄድክ ነበር የሚታወቀውና አንተ ግን ታግተህ እዛ ደርሰሃል ነው ነው በዚህ መካከል የተፈጠረው ክፍተት እንዴት ነው ነው አዎ ምን መሰለ ይኸውልህ፣ ስራ ቦታ አስቸኳይ ጉዳይ አለ ብለውኝ ወደ ክፍለ ሀገር የግዴታ ብሄር ነበረብኝ እና መጥቼ ልክ ሊሄድ ዕቃዬን፣ ሻንጦቼ ምናምን ይዤ እናቴንም በቃ ባለሱቁም አለ አደራ አለዋሉ፣ ለሱ እሱ እየመጣ ያይሻል፣ ምንም ይጎልብሽ ነገር ምንም ካለ ለእሱ ንገሪው፣ እሱ ያሟላልሻል ምናም ብዬ ለእናቴ ነገርያት። እናቴን ተሰናብቼ ወጣው፣ ለባለሱቁም አደራ ብዬ መንገዴን፣ ጉዞዬን ቀጠልኩኝ። ከዛ ሄጄ ከአንድ ትራንስፖርት ወርጄ ወደ ሌላ ትራንስፖርት ልሸጋገር በሚሄድበት ሰዓት አንድ ነው ማለት ሰውነቱ በጣም ፍርጥም ያለ ሰው ነው፣ መጣና ልክ እንደሚያቀንሰው አቀፈኝ። አትቀፍ ብዬ እጄን ከትከሻዬ ላወርድ ስል በጣም በቃ እንዴት ብዬ ልንገር፣ እጁ በጣም ነው የሚከብደው። እንደዚህ ያዘኝ፣ በቃ ጃኬቴን ይዞ ነው። ዝም ብለ ፈልጌ ነው ላወራ አካለኝ። እንደ አረባ አከባክ ስለው በዚህኛው እጁ ስለት ነገር ሆዴ ስር እንደዚህ እንደ ሞጋት አለኝና፣ እያዋራ አስፓልት ዳር ይዞኝ እየሄደ ነው። ከዛ ድንገት ሳላቅ የሆነ መኪና ጠገበ መጣ ከውስጥ ሌላ አንድ የተቀመጠ ደግሞ አለ፣ ልክ እንደ ራሱ የፈረጠመ ሰው ጎተተኝ፣ ይሄ ገፋኝ ወደ ውስጥ ወረወሩ። መኪና ውስጥ መኪና ውስጥ አስገብተው በሩን ዘግተው አንድ ትንፋሽ ብታወታ፣ አንድንትን ብትል በዚህ ስለት ነው ሕይወት የምናበላሽል ብለው ከወደ ላይ ሁሉ አላነሱትም ስለቱ፣ እንደዛ አድርገው ይዘውኝ ሄዱ። ከዛ አረባካችሁ፣ ምንድነው የምትፈልጉት? ይኸው ብርም ከሆነ ስልኬንም ከሆነ ይሄው ውሰዱ አልኳቸው። እነሱ ግን ያልነበረን ፍላጎታቸው ከዛ በኋላ እየቆየ ራሴ እየፈረው መጣው። እንደ እነዚህ ሰዎች ምን አስበው ነው? ምን ሊያደርጉኝ ነው? በቃ ለራሴ ህይወት ማሰብ ጀመርኩኝ። ከዛ በኋላ ማላቀው ሰፈር ይዘውኝ ሄዱ። አሁን ይዘነ ስንሄድ ወደዚህ ቦታ ስንገባ፣ አንድ ነገር ግርግር ፈጥራለሁ እጮሃለሁ እንዲላሉ ብትል የሆነ ነገር ላይ ሰክተንል ጥለል ነው ምንሄደው። ይህንን ዋስትና ውሰድ፣ እኛ አናግረን ብቻ ለመመለስ ነው። ምን ጠይቅ ጥያቄ አለ፣ እሱን ጥያቄ ትመልስልን አለ። ከዛ እንለቀሃለን፣ ምንም አትሆንም አሉኝ። እሺ፣ ጥያቄ የሚጠይቅኝ ከሆነ ብዬ ይዞኝ ሲሄዱ ምንም አላልኩም። ይዞኝ ገቡ። ከዛ የሆነ ግቢ ውስጥ ገባንና አንድ ክፍል ቤት ነች፣ ባዶ ባዶ። ከፈቱና ወንበሩ ላይ ቁጭ በል አሉኝ። ከዛ ቁጭ አልኩኝ። ከዛ አንደኛው ገመድ ይዞ መጣ። እጅን ወደኋላ አርግ አለኝ። ያለኝ አማራጭ እነሱ ያው እጅን ወደኋላ ማድረግ ነው። እጅን ወደኋላ አደረግኩኝ። እጅ ያኛውን እያሰረኝ አረ በፈጠራችሁ ስል አንደኛው መጥቶ መማታት ጀመረ። አረባ ክስል በስለት ሁሉ ሊሰካብኝ እንዲ ያደረሰ እያሸማቀቀኝ ስለ ወንድ ልጅ አምላክ እባካችሁ ባካችሁ ብል ማንም ይሰማኝ የለም። ምንም መልስ እነሱ አንድችም ወሬ አላወሩኝም። ከዛ አሳስረው ከጨረሱ በኋላ አንደኛው ወጥቶ ስልክ አወራ። ከዛ የሆነች ማላቃ ሴት መጣች መጣችና አንተነህ ምናምን አለችኝ። ያው ምናምን አለች። በቃ እንደዛች እንዴት አንተ ላይ አንተን እንዴት እንደዚህ አይነት ድርጊት ታደርጋለህ? ብላ እንደ ጥፋተኛ እኔን እሷ መቀጥቀጥ፣ መምታት፣ በሆነ ነገር መግረፍ። ከዛ በኋላ በቃ አንተ አንተ እንዴት እንደዚህ አይነት ድርጊት ታደርጋለህ? ብላ እንደ ወንጀለኛ እኔን መምታት መቀጥቀጥ ጀመረች። ምን አጠፋው ምን አደረግኩሽ ብዬ ስላት ከስልኳ ወጣችና አወጣችና ፎቶ ታ እች ልጅ ታውቃት አለው አለችኝ። አዎ አውቃት አለው፣ ሚስቴ ነበረች፣ ግን አሁን ተጣልተናል በመልካም ነው ወሯ ተለያይተናል ብዬ ስላት እንዴት ተሳስራት አለ አንተ አለችኝ እናቴ ላይ ስላደረገችው በደል ብነግራት፣ ሴት ነች ልትረዳኝ አልቻለችም። ዱላም ሊቆም አልቻለም። እናቴ ላይ ነገር ብታደርግ እንዴት አንተ እሷን ታሳስራታለህ ብላ እኔን መቀጥቀጥ ጀመረች። ከዛ በኋላ እሺ ምንድን ነው የምትፈልጊው ብዬ ስላት ሄደ በአስቸኳይ እንደዚህ እንደዚህ ብለህ ሄደ እሷን ባታስፈታት፣ እናትህም እኛ እጅ ነች፣ እናትንም እንገላታል። አንተን ብወት አትተርፍም። እሷ እንደሆነ ህግ ነው ህግ ቀጥቶ ያስወጣታል፣ ግን አንተንም እናትህንም ማለችኝ። አረ፣ እባክሽ እባክሽ ብላት፣ በቃ ስለዚህ ጉዳይ አስበብለ ጥላኝ ወጣች። ከዛ የተለያዩ ሰዎች ይመጡ ጀመረ እየታሰሩ፣ ልክ እንደኔ እየተያዙ እየመጡ በቃ የሆነ ወረቀት ያስፈርሟቸዋል፣ የሆነ ነገር ያደርጓቸዋል። በቃ የማያሰቃያቸው የማያደርጓቸው ነገር የለም። በዛ መሀል ላይ የነዛን ስቀይ ስመለከት፣ እኔም ለሕይወት የፈራው ለእናቴም ሰጋው። ከዛ በቃ እሺ እምትሉኝ እናደርጋለሁ፣ እሺ እናንተ ብቻ እኔን ልቀቁኝ አልኳቸው። በቃ እንለቀሃለን አለኝ። ፖሊስ ጣቢያ ይዘውኝ ሄዱ። መኪናውን ወንበር ላይ አቁሞ እኔ ቀጥታ ገባው፣ ሄጅ ያለውን ጉዳይ አድርጌ እሷን አሰትቼ አብረን አትመጣን። እሷ ግን ይዘውኝ ሲገቡ እሷ አልገባችም አብራን። እሷ እዛው ቀረች፣ እነሱ ይዘውኝ ገቡ። ገቡ ከዛ ምንድን ነው ስላቸው፣ እናተ እስክትለቀቅ ድረስ ነው ና ቆይ እናትን ከዛ ልቀቅ ብለን ስልክ ስንደውል አንተም ወደ ቤት ትሄዳለህ፣ ብለውኝ እዛው ቤት መልሰው አታለው አስገቡኝ። እዚያው ጋር ቁጭ አንተ እንዳልክ እሷ ተለቃ ወጣች ማለት ነው። እሷ ተለቃ ወጣች። በቃ በሚቀጥለው ቀን ደግሞ ሌላ ሰው ልትገል ራሷ ተመልሳ እዚሁ ቤት ድረስ መጣች። እሱ እኮ ነው የሚገርመኝ። በጣም የሚገርም ነው። እሱ አይደል እንደ ምን አለ ከህይወቴ ብትወጣ አሁን ደህንነት እስኪ አሁን እንዴት ነው ያለው ነገር ምናምን ጠበቃዎቹን ው በተወሰነ መልኩ በርም ላይ እያያቸው ነው። የተለያየ እንቅስቃሴ የተደረገ ነ ነው። እዚህም እናትን የምትንከባከብ ነርስም አለች። አሁን ከእሷ ጋር አብራ ወጥተው ነው መሰለኝ፣ ማዘር አለች ግን በቃ ሀሳቡ ሁሌ እናቴ ነርሷንም እኔ ጋር እንድትቀመጥ ትፈልጋለች። ብቻዬን ጥላይ መውጣት አትፈልግም። እኔ ደግሞ እናቴ አንድ ነገር ትሆናለች ተከተይ እላታለሁ። ምክንያቱም አሁን ትንሽ ነው እናቴ ሚያገገመችው ገብቶ ቃስ እያለች የምትራመደው በጣም ጥሩ። ጌዲዮን አንድ ስጋት እንዳይገባህ የምትፈልገው ነገር ቢኖር ይኸው በአይናህም እያየሃቸው ነው ነው። እያንዳንዱ እንቅስቃሴዎች በጠቅላላ እናንተ ቤት አካባቢ፣ እናንተ በር ላይ የሚደረጉት ነገሮች በጠቅላላ፣ ያለ እነሱ ፍቃድ ወደ እናንተ ጋር ማንነታቸው ዘመድ እንኳን ቢመጣ ሊጠይቅ፣ ማንም አይነት ነገር ሲደረግ እነዛ ጥበቃዎች አውቀውት ነው ነው ወደ እናንተ ጋር የሚገቡት እና አሁንም እኛ ስንገባ ይቀያየራሉ በየግማሽ ቀኖች እና እንደምታያቸው ናቸው ነው አንተም አረጋግጠሃል ይመስለኛል፣ ከእናትህም

ከእናትህ ጋም አሁን ወደ ገበያ ከነርሷ ጋር ስትሄድ ነርሷ ራሷን የቻለች በነርስነትም ታገለግላለች፣ እናትህንም ደግሞ እንደ ጥበቃ በሙሉ አቅም ያላትናት ናት። እናትህን ለመጠበቅ ግን ከእነሱ ጋር ተጨማሪ የሚከታተሏቸው ሰዎች አሉና በዚህ ጉዳይ ላይ ምንም ሀሳብ ሊገባ አይገባም። እሺ። ማዘርንም ያው ትልቅ ስለሆኑ በእድሜ ትንሽ እንትን ስላሉ ያው እንደ ፍርሃት ቢሰማቸው ነገሩን አትፍረድባቸው። ግን በሙሉ ደህንነት ውስጥ እንደሚሆኑ ከፈጣሪ ጋር በዚህ ጉዳይ መተማመን ይኖርህ። እሺ። እና አይዞህ አሁን ጤናህን አንተ ራስህን በደንብ አስታምም። ስላሉ ነገሮች ምክንያቱም ያንተ ደህና መሆን ለእናትህ ደህና መሆን አስፈላጊ ነው ነው ነገሮችን አሁን በተወሰነ መልኩ ወጪዎቻችሁን እኛ ከበር እያደረግን ነው። አስቸገርን፣ በጣም ነው ያስቸገርን ነው። ችግር የለም የሙያዊ ግዴታችንም ነው። ግን አሁን ከተወሰነ ጊዜ በኋላ ራስህን ችለህ መቆም መቻል ይኖርብሃል። በደንብ ጤናህን ሁኔታህን አስተካክለህ እናትህንም ደግሞ በሚገባው መልኩ ከዚህ በኋላ ባለቤትህም ወይም ደግሞ የባለቤት ጓደኛም ከዚህ በኋላ አንተ ላይ ምንም አይነት የሆነ ትክክል ያልሆነ ነገር ማድረግ የሚችሉበት አቅም ስለሌላቸው በነፃነት ስራም ሰርተ ወጥተ መግባትን ይኖረልና እንደውም እንደ ይሄ እንደ ግል እንደ ሙያ ብቻ ሳይሆን እንደ ወንድምነት የምመክረ ምናልባት እናተ በእድሜም ገፋ እያሉ አጠገባቸውም የሚሆንላቸው የሆነም ሰው ስለሚያስፈልጋቸው የክፍለ ሀገሩን ስራ በተወሰነ መልኩ እንትን ብለ ወደዚሁ አካባቢ ቅርብ እናተ ጋር ሆነ የምትሰራውን ነገር የሆነ ነገር ማመቻቸት ይኖርባሃል። መተጋገዝ ያለብን ነገር አመሰግናለሁ እንደው እግዚአብሔር እንደው የእናንተን ሀሳብ ሙሉ ለሙሉ ያሳካላችሁ። እንደው እግዚአብሔር ይስጣችሁ። እናመሰግናለን፣ በጣም እሺ። እንግዲህ ተመልካቾቻችን ከጌዲዮን ጋር የነበረን ቆይታ ይህን ይመስል ነበር። እውነቱን ለመናገር ከሆነ በጣም ከባድ ሁኔታ ምናልባት ባለቤት ብሎ አምኖ ፍቅር ብሎ ረጅም ጊዜ ከሱ ጋር በፍቅር የመጀመሪያው አካባቢ ያለት የተከታተሉን ቪዲዮችን ስለቆላችሁ ከስድስት ዓመት በላይ በፍቅር ቆይተዋል። ይህን ያህል ጊዜ ማንነቷን አያውቅም። ምን ያህል እንደደበቀችው ምን ያህል ጠንቃቃና እጅግ በጣም የተራቀቀ የወንጀል ጭንቅላት እንዳላት የምታውቁት ምንም አይነት ነገር የሁሉ ጊዜ ስከሷ ሲያሳልፍ ከፍቅረኝነት ወይም ከጤናማ ሰውነት የዘለለ ምንም አይነት ነገር አላወቀባትም ነበር። ያው ይህንን ማንነቷን ያወጣችው ምናልባት ከእናትየው ጋር እንደዚህም ይከራል ብላ አላሰበችም ይሆናል ብዬ አስባለሁ። ከእናትየው ጋር በነበራቸው መተላለፍ እሱን አታገቢም ወይም ደግሞ አንቺ ከዚህ በኋላ አታስፈልጊም ስትላት ነው ይህ ሁሉ ነገር የፈጸመችውና፣ እውነቱን ለመናገር ከሆነ ከባድ ጉዳት በእናትየውም በጌዲዮንም ላይ የስነ ልቦና የአካልም ጉዳት ደርሶባቸዋል እና እና ይሄ ከጊዜ በኋላ በአንድ ጊዜ የሚመለስ ነገር አይደለም። የየዕለት ተዕለት እንቅስቃሴ ከማህበረሰቡ ከጎረቤቶቻቸው ጋር ሲቀላቀሉ የሚፈጠር ነገር ነውና። እኛም ደግሞ የስነ ልቦና አማካሪዎችን በተከታታይ ከነሱ ጋር በሁሉም ጉዳዮቻቸው ስላለን የምንችለውን ነገር ሁሉ እናደርጋለን። እና ባካችሁ በዙሪያችሁ እናንተ ጋር አብሯችሁ የሚኖሩ ሰዎች በጠቅላላ ምን ያህል ሰዎቻችንን፣ ጓደኞቻችንን፣ ቤተሰቦቻችንን፣ ወዳጆቻችንን እናቃቸዋለን የሚለውን ነገር አስምረልን፣ እናይበት። በጣም አስተማሪ የሆነ መልዕክት ያለው ትምህርት ያዘለ በጣም ታላቅ የሆነ ፕሮግራም ነው ነው ብዬ አስባለሁ። እንደኔ ብዙ የተማርኩባቸው ነገሮች አሉ። እናንተም ከዚህ ብዙ የምትማሯቸው ነገሮች ይኖራሉ ብዬ አስባለሁ። ሁሉንም ነገር ደግሞ ስታደርጉ አድቫይዝ ጓደኛ ቤተሰብ ብሎም ደግሞ ባለሙያ መኖር እንዳለበት አስፈላጊ ነው እና ተማክራችሁ አድርጉ። ሁሉንም ነገር እንላለን። ለዛሬ ነበረን ቆይታ ይህንን ይመስል ነበረ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ነባር ደግሞ ወዳጆቻችን ኮሜንት ላይ እንደተለመደው ሀሳብ አስተያየቶቻችሁን አስቀምጡልን። የእናንተው ጋዜጠኛው በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም።